እናንቺ በፍቅር ተወያይተን ብዙን ታሪክ አይተናል። የእኔ መሰረታዊ ነገር ሄሉሻ ናት። ይሄ ደግሞ እኔ እርግጠኛ ነኝ አገኛታለሁ። ምክንያቱም ሄሉሻ ስትፈጠር ፈጣሪ ለእንዳልክ ብሎ ነው የፈጠራት። እንዳልክም ሲፈጥረው ፈጣሪ ለሄሉሻ ብሎ ነው የፈጠረው። ና ትሳቅ አለሚናፍቅ አልሰማም። እኔም ይከፋኝ መቼ መሰለሽ? ያው አንቺ ሲከፋሽ ነው። አንቺ ደስተኛ ካልሆንሽ ይከፋኝ። አልም አግን ሉ እወድሻለሁ። ዝም ብለን መባከን መድከም የለብንም። ሁሉም ነገር በጊዜ ጀምረ ነው። ቀሪውን እድሜያችንን ነው ማስቀጠል ያለብን። ወደ ቤትሽ ተመለሽ ነው እኔ ምለው፣ በቃ ወደ ቤትሽ፣ ወደ ማረፊያሽ፣ ወደ ቤትሽ ተመለሽ ነው እያልኩኝ ያለሁት። እኔና አንቺ አብረን በነበርንበት ሰዓት እውነት ለመናገር በቃ የሆነ እንደ ተጋብቶ እንደሚኖር ሰው እንጂ እንደ ፍቅረኛም አልነበርንም። ዛሬ የለኝም። ዛሬ ማለት የቱ ጋ ነው?

አለች እኮ ግን። ሙዘ ሰላም ቤተሰብ፣ እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ ጋ አሸ ወይና ነው ያው፣ ከሞላ ጎደል ብዙም ባይሆንም ሁሉም ነገር ሰላም ነው። በጤና መኖር በህይወት መኖር ትልቅ ነገር ነው። ነገር ግን የሚያስፈልገኝ መሰረታዊ የሆነ ዋናውን ነገር ባለማግኘቴ። ባለማግኘቴ ማለት አገኘዋለሁ በእርግጠኝነት። በቃ የእኔ መሰረታዊ ነገር ሄሉሻ ናት። ይሄ ደግሞ እኔ እርግጠኛ ነኝ አገኛታለሁ። ምክንያቱም ሄሉሻ ስትፈጠር ፈጣሪ ለእንዳልክ ብሎ ነው የፈጠራት። እንዳልክም ሲፈጥረው ፈጣሪ ለሄሉሻ ብሎ ነው ፈጠረውና ምክንያቱም እኔና ሄሉሻ ብዙ ልብ ከልብ በደንብ እንተዋወቃለን። በደንብ ደግሞ እንግባባለን። በደንብ እንዳልክን እንዲህ በደንብ አብጠርጥራ ውስጥ ድረስ ታውቃለች። እኔም ደግሞ ሄሉሻን እንደዚህ አውቃታለሁ። ከሄሉሻ ከኔ በፊት በነበራት ህይወትም ይሁን ከዛ በኋላም በነበራት ህይወት ከምታውቀው በላይ እኔም በደንብ ባሳምራ ታውቀኛለች። ምን አይነት ሰው እንደሆንኩኝ ምን አይነትም ለእሷ የምገባና የተገባሁ ወይም የተፈጠርኩ ሰው እንደሆን እሷን በደንብ አሳምራ ታውቃለች። እኔም፣ አትፍረዱብኝ። የእውነት አትፍረዱብኝ። ይሄ ውልሽ ሉሻይ እንድትረጅ የሚፈልገው ነገር አንቺም ብዙ የምታቂያቸው ነገሮች አሉና እኔ ፈልጌ አድርጌው አይደለም፣ ፈልጌው የሆነ ነገር አይደለም እና አሁን በቃ ሁሉም ነገር ተረተሽ ሁሉንም ነገር አውቀሽ ያን መጀመሪያ የነበረውን እንዳል ከምታውቂውን ያ የነበረውን ያሰብናቸው ያቀርናቸው የሆንናቸው ነገሮች በሙሉ አስበሽ አሁንም ወዳልሆነ መስመር እንዳትጂ እየመከርኩሽ ነው፣ እያስጠነቀኩች ነው አሁንም ቢሆን በቃ እኔ እኔ ለምችለው ወደ ቤትሽ ተመለሺ ነው እኔ ምለው። በቃ ወደ ቤትሽ ወደ ማረፊያሽ ወደ ቤትሽ ተመለሺ ነው እያልኩኝ ያለሁት። እኔና አንቺ አብረን በነበርንበት ሰዓት እውነት ለመናገር በቃ የሆነ እንደ ተጋብቶ እንደሚኖር ሰው እንጂ እንደ ፍቅረኛም አልነበርንም። እና እንደዛ አይነት ነገር ነው። አሁን አይኗ አቃሉ የኔ ጥፋት ነው። የኔ ስህተት ነው። የኔ እንዝላልነት ነው። የኔ ድክመት ነው፣ ግን ወድጄ አይደለም። እኔ የተፈጠርኩት ላንቺ ነው፣ አንቺ ለኔ ነው የተፈጠርሽው። ዝም ብለን መባከን መድከም የለብንም። ሁሉም ነገር በጊዜ ጀምረ ነው። ቀሪውን እድሜያችንን ነው ማስቀጠል ያለብን። መጀመር ያለብንን ህይወት ቶሎ አብረን መጀመር አለብን ብዬ ነው የማስበው ና በቃ ማለት እኔ ከዚህ በኋላ ምክስበት ጊዜ ነው። በነገራችን ላይ ይሄ ነገር መፈጠሩ አሪፍ ነው፣ ላንቺም አሪፍ ነው። ምክንያቱም ስህተቶች ማየቴ፣ እንቅፋቶችን ማየቴ ለቀጣይ መጠንቀቅ ስለሚሆን አሁን የተበላሹ ነገሮች በሙሉ ለመልካም እንደበጎ ነገር እንውሰዳቸውና ወደፊት ላይ እንዴት እንደ እንቁላል እንደሚይዝሽ አንችም ታውቂዋለሽ። ሆኝም ደግሞ አሳይሻለሁ፣ እንዴት ተንከባክቤ በቃ አለ አይደለ ከማንም ከምንም በላይ ከፍ አድርጌ እንደሚዝሽ እኔ አውቃለሁ። መኖርም ካለብኝ የምኖረው ካንቺ ውጪ ለማንም መኖር አልፈልግም። እኔ መኖር ካለብኝም ካንቺ ጋር ብቻ ነው መኖር የምፈልገው። አንዳንድ ያው ሁላችሁንም ባትሆኑ ቤተሰቦች የሁለታችንም አንድነት ትፈልጉታላችሁ። ምክንያቱም ምን አይነት ፓወርፉል የሆነ ፍቅር እንደነበረ ስለምታውቁትና ደግሞ አብረን ስንሆን ብዙ ነገሮች ይሞቃሉ ይደምቃሉ። ለኔ ደምግባቴ ነሽ አንቺ ታውቂዋለሽ። እና ለኔ ሞገሴ ነሽ አንቺ የሌለሽበት ለኔ ጭር ነው ባዶ ነው። እና እንደዚሁ ደግሞ እኔም ለአንቺ እንደዛ ነኝ ብዬ አስባለሁ እ የማይ የኔ እናት ሄሉሻይ እና አሁንም ቢሆን ይኸውልሽ የምነግርሽ ነገር ቢኖር ስተቱ እንደ መልካም እንደ በጎ ነገር ውሰጁ። ለወደፊታችን የሚያስተካክል ነገር ነው ብዬ ነው ማስበው። አንዳንድ ያው ሁላችሁም ባትሆኑ ሁላችሁም አብረን እንድንሆን ትፈልጉታላችሁ፣ ምን አይነት ፍቅር እንዳለን እና አንዳንድ ያው ተስፋ ልታስቆርጡኝ፣ በቁጥር አንድ ሁለት ተስፋ ልታስቆርጡኝ የምትሞክሩ ሰዎች አላችሁ። እኔ ለሌሉሻ ይሁላችሁ ባለትዳር ራሱ በሆን እፈት አለው ደግነቱ ያው እንደዚህ ያን ነገር ከሰዎች ላገባም ስለማልችል ነው እንጂ ለሌሉሻ ባለት ሆነ ራሱ ፈታላታለው። ምክንያቱም እሷም የረባ ነገር ውስጥ አይደለም የሄደችው ወይም አላፊ የሄደችበት ምንም ነገር የለም። ተናዳ ከንዴት ለመውጣት የሆነ ነገር ነው የሞከረችው። አይ ቲንክ ይመስለኛል፣ እንደዛ ነው ሰው ተጋብታ ራሱ ቢሆን አግብታ ራሱ ቢሆን ማለት ነው አግብታ እንደዚህ ተሰርጎ በስነ ስርዓት በህጋዊ ሁኔታ ምናምን አግብታ ራሱ ቢሆን እኔ አልፋታ ማለት የተፈጠረውን ነገር ይፈጠር እንጂ እኔ ያለሷ ህይወት የሆነኛ ብዬ አላስብም። ያለሷ መኖር አልችልም፣ አልፈልግም። ከኖርኩም ከእሷ ጋር ነው መኖር የምፈልገው። ምክንያቱም ሁሉ ነገር በቃ በቃ አልፈልግም። እኔ ያለሷ ህይወት ምንም ነገር አያምርልኝም፣ አልፈልገውም። ምንም ቢፈጠር፣ ምንም ቢመጣ ካለሷ ውጭ መኖርም አልፈልግም እኔ ከሷ ውጭ የሆነን ህይወት የተንደላደለ ወይም ደግሞ የሆነ በቃ የሆነ ትልቅ ቦታ ላይ ከሚሆን እኔ ከእሷ ጋር ሆኜ ትንሽ ቦታ ላይ ብኖር ነው የምመርጠውና ይሄን ማወራላት ምን አይነት ሴት እንደሆነች ስለማውቅ ነው። የምር እኔ እኮ ሄሉሻ፣ አንቺ የተንከባከብሽኝን አንቺ የሰጠሽኝን ያህል ምንም የሰጠሽ ነገር የለም ግን እዳ፣ በቃ እዳ ጭነሽብኝ ነው የሄድሽው። እኔ ዳይን መክፈል እፈልጋለሁ በፍቅር። እድል ያስፈልገኛል፣ እድል ያስፈልገኛል። ምክንያቱም ባዶ የሆነ ኑሮ መኖር የለብሽም አንቺ፣ እኔም ባዶ የሆነ ኑሮ መኖር የለብኝም። ዓለም እያወቀ ህዝብ እየሰማ ደግሞ በጣም እንደማፈቅርሽ እንድታቂልኝ እፈልጋለሁ። እድል ስጪኝ። ቶሎ ወደ ቤትሽ ተመለሽ ምንተክቼ

በቃ ማለት ይውላችሁ ልንገራችሁ፣ ከሆነ ጊዜ በኋላ እዚህ ጋር እየመጣሁ እየቆምኩኝ፣ እሷ እኮ የለችም፣ ግን ከእሷ ጋር ያሳለፍናቸው ነገሮች በሙሉ እዚህ ጋር ማገኛቸው እየመሰለኝ እዚ ጋር እየመጣሁኝ ነበረ ምቆሙ። በቃ ይህም ቦታ እንዴት እንደምወደው ልነግራቸው አልችልም። ማሰልቸት ይሆንብኛል ብዬ ነው እንጂ እየዞርኩኝ ከእሷ ጋር የነበርኩባቸው ቦታዎች በሙሉ ሄጄ አያችኋለሁ በቪዲዮም ይዣችኋለሁ የሚገርማችሁ ነገር እና እሷ እኮ የለችም ግን በቃ ከእሷ ጋር ስለነበርኩኝ እዚህ ጋር የተለየ ትዝታ ይፈጥርልኛል እዚህ ጋር እንዳለች ያህል ነው የሚሰማኝና ባንድ ልበርፍን ባንድ ልበርፍን አብረን የሰማነው የፍቅር ዘፈን አንቺም ብሎ ልብ ያረጋለ ባሰብ ከንቺ ጋር ሄዶ የዋለ አስቻለሶይ ያለኔ ኑሮ ከበደኝኔን እንጃ ዘንድሮ አንቺም ብሎ ልብ ያረጋለ ባሰብ ከንቺ ጋር ሄዶ የዋለ አሳለሶይ ያለ እኔ ኑሮ ከበደኝ እኔን እንጃ ዘንድሮ ለእኔ ታለስ መቼም አይቀርም ወደ ወደጅንበይ